በጣም ብዙ ሰው ቤተ ክርስቲያን ውስጥ ከመምጣት ከመግባት ብዙ ጊዜ የሚመላለስ ሰው ሰምታችሁ ከሆነ በመምጣቱ በመግባቱ ውስጥ በጣም በእግሩ ሲመላለስ በልቡ መመላለሱን ያለመደው ሰው በጣም የሆነ ጊዜ ይዝላል፣ ይደክማል። እና እኔ እውነት እኔ ለእግዚአብሔር ምን አደርግለታለሁ? እውነት እንነጋገር ከተባለ እኛ ለእግዚአብሔር ምንም ላናረግለት እንችላለን። የሚገርማችሁ ግን ብዙ ከምናረግለት ነገር በላይ እግዚአብሔር እኛን የሚፈልግም መዝሙረ ዳዊት መዝሙር ሰባ ስድስት በቅንፍ ሰባ ሰባት ላይ አምላካችን ልዑል እግዚአብሔር ይናገራል። እውነቴን እንምላችሁ ታስገቡ ልጅ ዘንድ የምታመጡት ፍየል የማን ነው ይለም። በሬውስ የማን ነው? በጉስ የማን ነው? የማን ይመስላችኋል ክርስቲያኖች? የመድኃኔዓለም እኮ ነው። ሁሉም ከሱ ተቀብለን መልሰን ለእሱ የምንሰጠው ነገር ነው። አንድ በጣም እያስቸገረ ያለው እንደ በሬው እንደ ከብቱ እንደ ዕጣኑ እንደ ጧፉ እንደ ዘቢቡ ተይዞ መጥቶ? ከብቶ መቅረት ያቃተው የኛ ሰውነት ብቻ ነው። ስለዚህ እግዚአብሔር ትልቁ ልንሰጠው የምንችለው ስጦታ ለመድኃኔዓለም ምን ላርግለት ብላችሁ የምታስቡ ከሆነ ክርስቲያኖች፣ ራሳችሁን ስጡት። ከዚያ በላይ ምንም የሚፈልገው ነገር የለም። እናንተ ከመጣችሁ ሁሉም ይመጣል። እኛ ስንመጣ በደንብ አርጎ ይመጣል። ሲነበብ እንደሰማችሁት አንድ ባለጸጋ ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና እንዲህ ብሎ ጠየቀው፣ መምህር ሆይ በሉ የዘላለም ሕይወትን እንዳገንኝ ምን ላድርግ? የሚገርም ጥያቄ ነው። በነገራችን ምክንያቱም ሰውየው ባለጸጋ ነው። ብዙ ሀብትና ንብረት ያለው ሰው ነው። እግዚአብሔር ጋር ቀርቦ ክርስቶስን አካል ለአካል ቆሞ እያነጋገረው ሊለምነው የሚችለው ብዙ ልመና ነበር። ለምሳሌ እንደ ባለጸጋነቱ ሀብቴ እንዳይወድቅ፣ ባለጸጋ ሆኜ ለዘላለም መኖር እንድችል ምን ላድርግ ብሎ መጠየቅ ይችላል ይችላል የጎደለውን ከሚጠይቅ ይልቅ ያለውን እንዳያጣ ምን ማድረግ እችላለሁ ብሎ መለመን ይችላል። ይሄ ባለጸጋ ከሀብቱ ውጭ ሌሎች ብዙ ነገሮችን እግዚአብሔር ፊት ቆሞ መለመን ይችላል። አንድ አሳስቦት እንዲያውም የማርቆስ ወንጌል ሲናገር ምን ይላል መሰላችሁ? ሄዶ ሮጦ ተንበርክኮ እግር ክርስቶስ እግር ስር ሆኖ ነው የዘላለም ሕይወትን እንዳገኝ ምን ላርግ ብሎ የጠየቀው። ስለዚህ ለዘላለም ሕይወት ለመውረስ ያለውን ችኩልነትና ያለውን ጉጉነት በተግባሩ እናውቀዋለን። ይሄ ሰው ብዙ ሊለምነው የሚችለው ልመና አለ፣ ብዙ ሊማጽነው የሚችለውን ተማጽኖ አለ። መድኃኒዓለምን የጠየቀው ትልቁ ጥያቄ ቢኖር በምድር ላይ ታኖራ ይዘን የሰጠህን ነገር እንዳለ ሁሉ በምድር እንደሰጠህን በሰማይ ያለውን እንዳላጣ ደግሞ በሰማይ ቦታ እንዳገኝ ምን ላድርግ። የብዙዎቻችንን ልመና ከዚህ ባለጸጋ ጋር አነጻጽረን ማየት እንችላለን። ጌታችን ኢየሱስ ክርስቶስ ስለ አንቀጸ ጸሎት ማቴዎስ ወንጌል ላይ ሲያስተምር እንዲህ ብሎ ነበር፣ ጽድቁን እስኪበሩ እና መንግስቱን እሹ ሌላው ይጨመርላቸዋል። ክርስቶስ መጀመሪያ እንድንለምነው የሚፈልገው የዘላለም ህይወት መጀመሪያ እንድንጠይቀው የሚፈልገው ያዘጋጀልንን ህይወት በምድር ሳይሆን በሰማይ ስለሆነ እሱን እንዳገኝ ምን ላድርግ የሚለው ነው። ሌላው ነገር ከዚህ በኋላ ሊመጣ የሚችል ነው አለ። ከሌሎች ነገሮቻችን አስቀድመን መጠየቅ ያለብን የእግዚአብሔርን መንግስቱን ነው። እውነቴን ልምላችሁ፣ ለምን የእግዚአብሔር መንግስት ይለመን አልመሰላችሁ? ይህ መንግስት ከገቡበት አንደኛ መውጣት የለበትም። እች እቻሁን የምንኖርባት መሬት እንደገባንባት መውጣት እንዳለባት ታውቃላችኋል። ቅዱስ አግናጤዎስ ምንጡ ላአልበሳ ምን ይላል መሰላችሁ? የሰው ሞቱ እንዳወላለዱ ነው። ይ እስኪ የሰው ሞቱ እንዳወላለዱ ነው። ሰው ሁሉም በዚች አውደ ምህረት ውስጥ ያለን የተሰበሰብንበሉ፣ ሆስፒታል የተወለደ አንዳንዱ ሆስፒታል የተወለደ አለ፣ አንዳንዱ መኪና ውስጥ የተወለደ አለ፣ አንዳንዱ ቤቱ የተወለደ አለ፣ አንዳንዱ ሜዳ ላይ የተወለደ አለ። በተለያየ መንገድ ወደዚች ምድር መጥተናል። በተለያየ መንገድ ወደዚች ምድር እንደመጣ ነው ደግሞ በተለያየ መንገድ ይህችን ምድር ተሰናብተናት ምን እናደርጋለን? እንሄዳለን። እንሞታለን። አንቀርም። እዚች ምድር ላይ መቆየት አንችልም። በዚች ምድር ውስጥ ስንኖር አግኝቶ ማጣት አለበት የዘላለም ሕይወት ያለበት የሰማያዊውን መንግስት ግን ክርስቶስ እንድንለምን የሚፈልገው ለምን እንደሆነ ታውቃላችሁ? ካገኛችሁት በኋላ ማጣት ስለሌለበት፣ ከሰጣችሁ በኋላ መነጠቅ ስለሌለበት። ስለዚህ ልትነጠቁ ልታጡ የሚችሏቸውን ብዙ ስጋዊ የሆኑ ነገሮችን መጀመሪያ ያትለምኑኛል። ሰው በነገራችን ላይ ቢያሳስበው ቢያሳስበው ምን ሊለምን እንደሚችል ታውቃላችሁ? ልብስ፣ እንጀራ፣ መጠለያ ከዛ የራስዎ ልመናዎች በሙሉ ቅንጦት ናቸው።